ነው ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናል እና ግሩፕ አስቀምጥላችኋለሁ። እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ኢንትሮ ብሪጅ መዝሙሮች እየሰራው ስለምለቅ እዚህ ጋር የቲክቶክ አካውንቴ እናደረግላችኋለሁ። እዛ ገብታችሁ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁ ዛሬ በብዛት ጂፒስ ቸርች ላይ እነ ሳሚና ቢን የሚጠቀሟቸው ቮይሶች በጣም ያማምራሉ እና ካስተዋላችሁ ደግሞ ሁሉም ኪቦርዶች ላይ አይሰሩም፣ እነዛ ቮይሶች ማለት ነው። ኪቦርድ ይመርጣሉ። ለምሳሌ እነሱ 975 ነው የሚጠቀሙት እኔ ደግሞ ዘጠኝ ሰባ ነው የምጠቀመው ማለት ነው። 97 ላይ 975 ላይ ያሉ ቮይሶች አንዳንዶቹ ዘጠኝ ሰባ ላይ አይሰሩም፣ 95 ላይ አይሰሩም፣ ከዛ በታች ያሉ ኪቦርዶች ላይ አይሰሩም። ስለዚህ ምንድን ነው የሚደረጉት? ኮንቨርት ይደረጋሉ ማለት ነው ድምጾቹ እንዲሰሩ ማለት ነው። ራሳቸው ድምጾቹ አይደሉም ግን ተመሳይ በሆኑ ድምጾች ይተካሉ ማለት ነው። ስለዚህ እሱን እነ አቢኔ እነሳ የሚጠቀሙት ቮይሶች ኮንቨርት ተደርገው እዚህ ኪቦርድ ላይ አለና እሱን ማሳያችሁ። ለቻናሉ አዲስ የሆናችሁ ቻናሉን ቤተሰብ መሆን ትችላላችሁ ሰብስክራይብ አርጉ እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት አርጉልኝ ናያቸው እሰራዋለሁ ማለት ነው እና ወደ ቪዲዮ ነው የሚሄደው ቀጥታ እዚህ ጋር እንደምታዩት ያዘጋጀሁት ሬጅስትሬሽን አለ 97 ኪቦርድ ላይ ያዘጋጀሁት ሙሴ ፕላስ ጂፒኤስ ይላል መጨረሻ ላይ እንዴት እንደምታገኙት ሬጅስትሬሽኑን ነግራቸዋለሁ ማለት ነው ለአሁኑ ግን እነዚህን ቮይሶች አሳያቸዋለሁ። አንድ ቁጥር ላይ ፒያኖ ነው ያለው። አንድ ቁጥር ላይ ፒያኖ ነው ያለው። አንድ ቁጥር ላይ ፒያኖ ነው ያለው። ሁለት ቁጥር ላይ ደግሞ ሳሚ የሚጠቀማት ብራስ አለች። እቺ ሃይፐር ብራስ እና ቢግ ባንድ ብራስ ማለት ነው። በጣም ጉልበት አላት። ታምራለች። በጣም ነው የምታምረው በጣም ነው የሚያምረው ቮይሱ ብራሱ በጣም ነው የሚያምረው ማለት ነው። እሱም ሁለት ቁጥር ላይ ያለ መጠቀም ትችላላችሁ። ሶስተኛው ደግሞ በጣም በቃ ብዙ ልጆች የጠየቁኝ ቮይስ ናት ማለት ነው። 975 ኪቦርድ የሌላቸው 97950 የሚጠቀሙ ልጆች ማለት ነው። 975 ላይ ድምጿ ሶሎ ምትባል ሶሎ ስሪ ሶሎ ፎር ሶሎ ስሪ አይ ቲንክ እንደዛ መሰለኝ። ድምጿ ስሟ ማለት ነው በጣም ነው የምታምረው እዛ ላይ ማለት ነው። ግን እዚህ ዘጠኝ ሰባ ኪቦርድ ላይ ያለችም። ስለዚህ ምንድነው የምትደረገው? ኮንቨርት ተደርጋ ድምጿ እትና ኮንቨርት ተደርጋ ስኩር ሊድ እና ሶሎ ሳይል ነው ድምፁ ማለት ነው። እና ስሙት በጣም ተመሳኝ ነው ማለት ነው። በጣም ነው የሚያምረው ማለት ነው። በጣም ነው የሚያምረው ድምፁ ማለት ነው። ያንን ድምፅ ማግኘት ማችሉ ከሆነ 97 ከዛ በታች ተጠቃሚ ከሆናቸው ይህን ድምፅ ተመሳሳይ ነው ማለት። እዛ ላይ ድምፁ ሰንታችሁ መታችሁ ራሱ እዚህ ላይ ትሸወዳላችሁ። እንዲህ የራሱ ድምፅ ነው ምናምን ትላላችሁ ማለት ነው። ኮንቨርት ተደርጎ ነው አምስት የሌላቸው ሰዎች እቺ ነገር መጠቀም ትችላላችሁ። እኔ በጣም ነው ይወደድኳት ማለት ነው። እና ድምጿ እቺን ትመስላለች ታውቃላችሁ። አብዛኞቻችሁ ሶስት ቁጥር ላይ ያሳየኋችሁ ናት። አራት ቁጥር ላይ ደግሞ ቤዝ እና ጊታር አለ ጊታር ማለት ነው። በጣም ነው የሚያምረው ማለት ነው። ስለዚህ እችንም መጠቀም ትችላላችሁ። አብዛኛውን እነሱ ይጠቀማሉ። አምስት ቁጥር ላይ ደግሞ ስትሪንግ ነው ያለው። የሚያምር ስትሪንግ አለ፣ በጣም ነው የሚያምረው ማለት ነው ስትሪንጉ። ስድስት ቁጥር ላይ ምንድን ነው ያለው የሚለው ነው ሳያችሁ። ስድስት ቁጥር ላይ ሶፍትዌር እና ፓድ ነገር አለ ማለት ነው። በጣም ነው የሚያምረው። የራሱ እኔ በብዛት ከሬጅስትሬሽን ያኔ ሬጅስትሬሽን ውስጥ ማይጠፉ ድምፆች ቢኖሩ ይሄኛው ድምፅ ነው ማለት ነው። ስለዚህ እኔ በጣም ነው የምወደው ማለት ነው። ይህንን መጠቀም ትችላላችሁ። ሰባ ቁጥር ላይ ምንድን ነው? ሰባ ቁጥር ላይ ሳክስ ናት ያለችው፣ በጣም የምታምር ሳክስ ናት። በጣም በጣም ምርናት ስምንት ቁጥር ላይ ምንድን ነው ያለው የሚለው ላሳያችሁ። ስምንት ቁጥር ላይ ወሳኝ ወሳኝ ድምፆች አሉ። እኔ እንዴት እንደምጠቀም ላሳያችሁ። እዚህ ጋር ሁለት ድምፅ ነው ያለው። የመጀመሪያው ላይ ላይት ኮረስ የምትባል ጊታር አለች። በጣም ኮርድ ምናምን ሰራባት አለ በጣም ነው የምታምረው። ኮርዴ እንዲሰማ ምናምን ሪትም ላይ በጣም የምጠቀምባት ናት። ይኸውት ሸሪ ተሙሉ ቀንሶ ኮርድ ምናምን ሲጫወት በጣም የምጠቀማት ወይስ ናት ማለት ነው። ለዋልዝም ትሆናለች። ስምን ቁጥር ላይ ሆኖ ራይቱ ላይ ስጠቀም እንዴት ነው የማደርገው? ራይት ዋን የቅድማን ጊታር አጠፋና ራይቱ ላይ አደረገውና ጊታር አለች እዚህ ጋር። ሲንግል ኮይል በጣም ነው የምታምረው። ለሜሎዲ በብዛት እጠቀማታለሁ ማለት ነው። ለሜሎዲ በጣም ነው የምጠቀማት። አያችሁት እንዴት እንደምታምር በጣም ነው የምታምረው። እዚ ጋር እያፈራረቃችሁ፣ እያበራችሁ፣ እያጠፋችሁ እነዚህ ሁለቱም ጊታር በተራ በተራ መጠቀም ትችላላችሁ ማለት ነው እና በጣም ነው የሚያምረው። ይህን ይመስላል። ሬጅስትሬሽኑ አብዛኛውን ጊዜ እነሱ ይጠቀማሉ ቮይሶች፣ እንዳለ ጠቅላላ ቮይሶች ይጠቀማሉና፣ እንዴት ነው የምናገኘው ካላችሁኝ፣ እዚህ ከላይ በምታዩት የቴሌግራም ቻናል የራሴ ቻናል አለ ከአንድ ሺህ በላይ ሳብስክራይበር አለው። እዛ ላይ እንደምታዩት ፖስት አድርጌዋለሁ ማለት ነው። የሬጅስትሬሽኑ ስም ያው እዚጋ እንደምታዩት ነው፣ ሙሴ ፕላስ ጂፒኤስ ነው የሚለው እዚጋም ከላይ እንደምታዩት ነው ፖስት አድርጌዋለሁ። ገብታችሁ ጆይን በማድረግ መውሰድ ትችላላችሁ ማለት ነው። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ኮመንት እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ እንዲሰራላችሁ የሚፈልጉት ቪዲዮ ካለ ደግሞ ኮመንት አድርጉልኝ እኔ አይቼ ሰራዋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይኑላችሁ።